ሉ መንገድ ልንመለስ ይገባል፣ ልንመለስ ይገባል። ምክንያቱም አሁን ኃላፊነት አለብን። ሚዲያ ሰጥቶናል፣ ህዝብ ሰጥቶናል፣ ትውልድ ሰጥቶናል፣ የሚሰማን ህዝብ ሰጥቶናል። ስለዚህ እግዚአብሔር ደግሞ በሰጠን እድል በሰጠን ጊዜ በሰጠን ሰዓት በሰጠን መድረኮችና አጋጣሚዎች። እውነትን ማንናገር እውነትን ማናስተምር እውነትን የማንሰብክ ከሆነ ነገ ተጠያቂዎች ነን፣ ነገ ተጠያቂዎች ነን። ስለዚህ በእግዚአብሔርም ታሪክም ደግሞ እንዳይጠይቀን እውነቱን ልንናገር ይገባል፣ እውነቱን ልናስተምር ይገባል፣ እውነቱን ልንሰብክ ይገባል። እና ወደ ትክክለኛው እውነት መመለስ አለብን፣ ወደ ቃሉ እውነት ወደ ታድሶ መመለስ አለብን። በተለይ በተለይ አገልጋዮች፣ የኢትዮጵያና የኤርትራ አገልጋዮች ትክክለኛ ታድሶ ያስፈልገናል። በእግዚአብሔር ቤት ውስጥ እንደ ቃሉ ያልሆኑ በጣም ድራማ የበዛበት፣ ሸቀጣ ሸቀጥ የበዛበት በጣም በርካታ ነገሮች እያየን ያለን ነው። ወገኖቼ፣ ይሄ ነገር ሳናውቅ ሕዝቡን ትውልዱን ከቃሉ እውነት እንዲያፈነግጡ እያደረገ ነው ከቃሉ እውነት እንዲሸሹ እያደረገ ነው። ክርስትናን አቅልለው እንዲያዩ አገልግሎትን አቅልለው እንዲያዩ እያደረገ ነው ያለው። እና ትክክል እንዳልሆነ እያወቃችሁ እየገባችሁ ትላንትና በልጅነት ዘመን የሌለን ማንነት ዛሬ ላይ በማምጣት በወንጌሉ ላይ አላስፈላጊ ነገር እያደረጋችሁ ያላችሁ ሰዎች ውስጣችሁ ትክክል እንዳልሆነ ታውቁታላችሁ፣ ትረዳላችሁ። እናንተ ናችሁ ድርቅ ብላችሁ በዚሁ ነገር ካልቀጠለን ብላችሁ ድርቅ ብላችሁ ያላችሁት ይሄ ነገር በጣም አደጋ እየፈጠረ ነው ያለው። እኔ የሚገርም ነገር ነው። አሁን ሰሞኑን የሚገርማችሁ በሳውዝ አፍሪካ የተለያዩ አይነት ከተማዎች ላይ ተዘዋውሬ ሳገለግል አንዳንድ የቤተ ክርስቲያን መሪዎች፣ ሽማግሌዎች አገልጋዮች፣ መጋቢዎች የነገረው ነገር በጣም በጣም የሚያሳፍርን በጣም የሚያሳፍርን አንዳንድ አገልጋዮች ወደ ሀገራችን ወደ ከተማችን መጥተዋል፣ ጊዜ ወስደን ጸልየን ብዙ ተዘጋጅተን በአገልጋዮች በኩል እግዚአብሔር እንደዛና እንደዚ ያደርጋል ብለን ጠብቀን፣ ነገር ግን አገልጋዮች ከመጡ በኋላ እንደጠበቅነው ሳይሆን ልባችን ተሰብሮ አንዳንድ ቦታ ጥል ሁሉ ተፈጥሮ ከአገልጋዮቹ ጋር ግጭት ተፈጥሮ ጥል ተፈጥሮ አለመግባባቶች ተፈጥሮ በሚያሳዝን ሁኔታ ፕሮግራም አንዳንድ ከተማ እንደተበላሸ ሰምቻል። እና አንዳንድ የቤተ ክርስቲያን መሪዎች ምናሉኝ፣ ይህንን ነገር እኔ ሰምቼ ዝም ብል በእውነት እግዚአብሔር ራሱ የሚጠይቀኝ ይመስለኛል። እና ምናሉኝ አንዳንዶችን አገልጋዮችን በኤርፖርት በክብር ተቀብለ ናቸው። ስንለያይ ግን በሐዘን ስንለያይ ግን፣ ደስ በማይል ሁኔታ ስንለያይ በጥላቻ በውርደት ከተማችንን ለቀው የወጡ አሉ ብለው ነገሩኝ። ይሄ ትክክል አይደል? ይሄም ነገር ምንድነው? አላስፈላጊ የሆኑ የገንዘብ አሰባሰብ ሂደቶች ምክንያቱም አገልጋዩም ሲመጣ የእግዚአብሔርን ሕዝብ እና እግዚአብሔርን ለማገልገል ብለው የሚመጡ በጣም ውስኖች ናቸው አሉኝ። ሲነግሩኝ በጣም ውስኖችና ጥቂቶች ናቸው በጣት የሚቆጠሩ ዘጠና ዘጠኙ ፐርሰንት ትኩረት አድርጎ የሚመጣው ገንዘብ፣ ዘይት፣ ቲሸርት፣ የተለያዩ አይነት ነገሮች በእግዚአብሔር ቤት ውስጥ እንደሚሸጥ ይሄ ነገር ደግሞ ከመደጋገሙ ብዛት የተነሳ ህዝቡ እንደተሰላቸ ኮንፈረንስ የሚባል ነገር መስማት እስኪያስጠላቸው ድረስ ይሄ ወገኖቼ፣ የሚያሳዝን ልብ የሚሰብር ነገር ነው። ለእግዚአብሔር መንግሥት ገንዘብ ያስፈልጋል። አዎ፣ ምንም ምንም ምንም ምንም ጥያቄ የለውም ጥርጥርም የለውም። ወገኖቼ፣ ምንም ጥያቄም ጥርጥርም የለውም። ነገር ግን አሁን ከወንጌሉ ወጣ እያለን ነው ወገኖች፣ መመለስ አለብን፣ መታደስ አለብን። ታድሶ መጀመር ያለበት ከአገልጋዮች፣ ታድሶ መጀመር ያለበት ከአገልጋዮች። እኛ ስንታደስና ወደ ቃሉ እውነት ወደ ወደ መንፈሱ እውነት ወደ ትክክለኛ ወደ ቃሉ እውነት ወደ ትክክለኛ መለኮታዊ መንፈሳዊ ልምምዶች ስንመለስ ነው ህዝቡን መመለስ የምንችለው። ስለዚህ አሁን በእግዚአብሔር ቤት ውስጥ እንደ ዶክትሪን እየተቆጠረ የመጡ አንዳንድ ነገሮች አሉ። በኢትዮጵያ ቤተ ክርስቲያን አንዳንድም በኤርትራ ቤተ ክርስቲያኖች ውስጥ አገር ውስጥም ከአገር ውጭ እንደዚህ አይነት ህገወጥ መንፈሳዊ ህገወጥ የሆኑ ነገሮች ከእግዚአብሔር ቤት ከነስር መሰረቱ ተነቅሎ መጥፋት አለበት። በቃ መመለስ አለብን። ንስሐ መግባት ካለብን ንስሐ መግባት አለብን። እንደገና ህዝብንም ደግሞ ይቅርታ መጠየቅ ካለብን ይቅርታ መጠየቅ አለብን። ምክንያቱም ከሰማይ እሳት የምናወርድ በፈለገ አይነት መልኩ እግዚአብሔር የሚጠቀምብን አገልጋዮች ልንሆን እንችላለን። በፈለገ አይነት መልኩ እግዚአብሔር ሊጠቀምብን ይችላል። በፈለገ አይነት መልኩ እግዚአብሔር ሊሰራብን ይችላል። ወገኖቼ፣ በፈለገ አይነት መልኩ እግዚአብሔር ሊጠቀምብን ይችላል በፈለገ አይነት መልኩ እግዚአብሔር ሊሰራብን ይችላል። የተቀባን የተለቀለኩ ሐዋርያ ነኝ፣ ነቢይ ነኝ፣ ፓስተር ነኝ፣ ወንጌላዊ ነኝ፣ አስተማሪ ነኝ፣ ዘማሪ ነኝ ልንል ልትሉ ትችላላችሁ። ነገር ግን የፈለገ እንቀባ ከሰማይ እሳትን አውርድ፣ ከሰማይ በረዶም ማውርድ፣ እሳትን ማውርድ፣ ምንም አውርድ። ነገር ግን እኛ ከእግዚአብሔር ቃል አንበልጥ፣ አለቅ እኛ ከእግዚአብሔር ቃል አንበልጥም። የተሰጠን ሐዋርያዊ ስልጣን የተጠራ ነው። ሐዋርያዊ ጥሪ፣ ነብያዊ ጥሪ፣ መጋቢያዊ ጥሪ፣ አስተማሪያዊ ጥሪ፣ ሰባኪነት ጥሪ፣ የዝማሬ ጥሪ፣ የትኛውም የመንፈስ ቅዱስ ስጦታዎች የተሰጠን የጸጋ ስጦታ አካሉን እንድናገለግልበት ነው። ህዝቡን በአግባቡና በስርዓቱ እንድናገለግልበት ነው እንጂ የራሳችንን መሻት የራሳችንን ምኞት የምናስፈጽምበት አይደለም። የራሳችንን ፍላጎት የምናስፈጽምበት አይደለም። ወንድሞቼና እህቶቼ ስለዚህ አሁን በጣም የሚያሳፍር አይነት ደረጃ ላይ እየመጣች ነው ያለችው የኢትዮጵያ ቤተክርስቲያን። አገልጋዮች በጣም በጣም ቅጥ ያጣ ልምምዶች አላስፈላጊ የሆኑ በቤተክርስቲያን ውስጥ አሁን እየተከናወኑ ያሉት የሆነ ሽፋን ተሰጥቷቸው የዚህና የዚህ ሽፋን ተብለው ተሰጥቷቸው የሚከናወኑ የገስታውስ አገልግሎቶች በቤተ ክርስቲያን ውስጥ መንፈሳዊ ስም እየተሰጣቸው የሚከናወኑ ማንኛውም ሽያጮች ከእግዚአብሔር ቤት ውስጥ ተነቅለው መሄድ አለባቸው። እነዚህ ነገሮች ለወንጌሉ እንቅፋት ናቸው። ወገኖች ወረድ ብለን ወደ ህዝቡ መግባት አለብን። ወረድ ብለን እስቲ ዝቅ ብለን ወደ ውስጡ ገብተን ስንመለከት ወደ ህዝቡ መካከል ስንመለከት፣ ህዝቡን ከእግዚአብሔር እያራቀው እንጂ ወደ እግዚአብሔር እያቀረበው አይደለም። ወንጌሉ ላይ ከምንሸቃቅጥ አገልግሎት ብናቆም ይሻለናል። እኔ እንደዛ ነው የምመርጠው። ወንጌሉ ላይ ከምሸቅጥ፣ ወንጌሉን ከምበርዝ፣ አባቶቼ ዋጋ የከፈሉለትን ሐዋርያት ነቢያት ዋጋ የከፈሉለትን እናቶቻችን አባቶቻችን የሞቱለት የታሰሩለት የተደበደቡለት ደማቸውን ያፈሰሱለት የተራቡለት የተጠሙለት በብዙ ዋጋ መክፈል እኛ ጋር የደረሰው ወንጌል ከምንሸቀጠውና ከምንበርዘው እውነቴን ነው ምላችው የኔ አቋምና የኔ ውሳኔ አገልግሎት ብናቆም ይሻላል ስለዚህ አሁን የሚመጣው ትውልድ የሚመጣው ጄኔሬሽን አቋራጭ የሚወድ ትውልድ እየመጣ ነው ያለው አቋራጭ የሚወድ አገልጋይ ዋጋ መክፈል የማይፈልግ በእግዚአብሔር መታመን የማይፈልግ እግዚአብሔርን ማመን የማይፈልግ ስለ ወንጌል እውነት ዋጋ መክፈል የማይፈልግ ትውልድ እየመጣ ነው ያለው ቢኬርፉል ወገኖቼ መጠንቀቅ አለብን ታሪክ ይጠይቀናል አይኖ ይገባኛል የኛ ማህበረሰብ የኛ ህዝብ ለእውነተኛ ነገር እጁ እንደማይዘረጋ አይኖ አቃለሁ፣ በደንብ አቃለሁ። ሀያ ምናምን ዓመት ኢትዮጵያውያንንና ኤርትራውያንን ነው ሳገለግል የኖርኩት። አይኖ ይገባኛል፣ አቃለሁ። በቤተ ክርስቲያን ውስጥ ብዙ ወጪዎች አሉብን። ቱማጭ በመቶ ሚሊዮኖች የሚቆጠር ፕሮጀክት ቁጭ አድርጌ ነው ዋጋ እየከፈልኩ ያለሁት እዚህ ምድር ላይ ስለዚህ ወንድሞቼና እህቶቼ ወደ እውነተኛው ነገር መመለስ አለብን። የኛ ፕሮጀክት ከወንጌል አይበልጥም፣ ባጭርቀ በቃ አይበልጥም። እና አሁን በገባውባቸው ከተማዎችና ምድሮች ሁሉ ላይ ህዝቡን የህዝቡን ደስታ አይቼ የመሪዎችን ደስታ የአገልጋዮችን ደስታ አይቼ በጣም ነው የደነገጥኩት። ጌታ ሆይ፣ ለካ በእውነትና በጽድቅ ማገልገል ህዝብን በዚህ ደረጃ ያስደስታል መሪዎችን፣ አገልጋዮችን በዚህ ደረጃ ያስደስታል ነው ያልኩት። እነዛ አበላሽተውና አጥፍተው የወጡት አገልጋዮች አንደኛ ደግመው መግባት አይችሉ፣ በምንም አይነት መልኩ እዛ ምድር አበላሽተው የወጡበት ምድር ደግመው መምጣት አይችሉ፣ ደግመው መጥተው ማገልገል አይችሉ። ያ ብቻ እኮ አይደለም፣ ሌላው አገልጋይ ራሱ መጥቶ እንዳያገለግል፣ ሌላውም አገልጋይ ህዝቡ እንደነሱ እየመሰላቸው የተቸገሩበት ሁኔታ አለ። ይሄ ከሚሆን እኛ ተጎተን ዋጋ ከፍለን መንፈሳዊ ነገሩን ለእግዚአብሔር ሰተነው እኛ ግን የተሰጠንን እውነተኛው ትክክለኛውን ንጹህን የክርስቶስን ወንጌል ብናስተምር ብንሰብቅ። ልክ እንዳልሆናችሁ እኮ እናንተ ታውቃላችሁ። ህሊናችሁ ይነግራችኋል። የእግዚአብሔር ቃል አይመሰክረላችሁ፣ መንፈስ ቅዱስ አይመሰክረላችሁ፣ ውስጣችሁ እየተከሰሰ፣ ውስጣችሁ እየተወቀሰ እናንተ ግን ልባችሁን ማደንደን ጥሩ አይደለም፣ ጥሩ አይደለም። ገንዘብ ኃላፊ ነው። ዝና ኃላፊ ነው። ውሸት ነው። ድራማ ነው። ሁሉ ነገር አሁን ስለቀለለብኝ ነው። እኔ ሁሉ ነገር ቀሎብኛል። እግዚአብሔር ይመስገን። ማየት የሚገባኝን ሁሉ እግዚአብሔር አሳይቶኛል። ማወቅ የሚገባኝን አሳውቆኛል። መድረስ የሚገባኝ ቦታ ሁሉ አድርሶኛል። ባዶ ነው። ውሸት ነው። እኔ ሌግጀሪ ኑሮ ለመኖር ብዬ ሌግጀሪ ህንፃ ለመገንባት ብዬ ሌላ ቦታ ሄጄ የክርስቶስን አካል መበጥበጥ የለብኝም። ህዝብን አቢውዝ ማድረግ የለብኝም። አገልጋዮች መለስ ብላችሁ ስማችሁን ስሙ። የሆነ የሆነ ነገር አድርጋችሁ የሆነ ምድር ላይ የወጣችሁ አገልጋዮች መለስ በሉና ስሙ። ስለ እናንተ ምን እንደሚባል ስለኛ ምን እንደሚባል መለስ ብለን። እኔ ታዲያ በዚህ አይነት መንገድ እናንተ ሲያስደሰታችኋል፣ ደስ ያሰኛል። እግዚአብሔርስ በዚህ መንገድ ይከብራል አይከብርም? ስለዚህ እንታደስ። እንመለስ ወደ ቃሉ እውነት፣ እንመለስ ወደ ጸሎት፣ ወደ ጾም እንመለስ፣ ወደ ቅድስና፣ ወደ ጽድቅ፣ እግዚአብሔርን ወደ መፍራት፣ ወደ ትህትና ህይወት፣ ወደ ፍቅር ህይወት፣ በመንፈስ ወደ መመላለስ። ስጋዊ መመላለስ ይብቃ። አሁን እኮ በነገራችን ላይ በአንዳንድ አገልጋዮች ላይ የምንሰማው ነገር ለጆሮ የሚሰቀጠጥ ነው። የአንዳንዱን ማየትም መስማትም አልፈልግም። ምክንያቱም ከአንድ ተራ ዱርዬ ዓለማዊ ማይሻሉ አሉ። ከአንድ ተራ ዱርዬ ዓለማዊ ማይሻሉ። በጣም በስጋዊ ነገር የተዘፈቁ በስጋዊ ነገር ውስጥ የበሰበሰ የገማ ላይፍ ስታይል ውስጥ የሚኖሩ። እንመለስ። በቃ የስጋ እግዚአብሔር አይዘበትበትም። ሰው የዘራው ያንኑ ያጭዳል ነው የሚለው የእግዚአብሔር ቃል። ስለዚህ በስጋ መመላለስ ይብቃ። የስጋ ስራዎችን እናስወግድ። መስቀሉ ላይ እንስቀላቸው። በመንፈስ እንመላለስ። የመንፈስን ፍሬዎች እናፍራ። አሜን አሜን። ለድካማችን ጥቅስ አንፈልግ። ለድካማችን የሆነ በቃ የሆነ ምክንያት አንፈልግ። አሁን ደግሞ አብዛኛው አብዛኛው አገልጋይ ይቀርበሉኝና፣ እንደው ምረት አድርጎልኝና ዛሬ ምን ነው ወቀስ እንዳትሉ ይሄ አፍሪካ ውስጥ ያሉ አንዳንድ አገልጋዮች ውጭ ሀገር ያሉ አንዳንድ አገልጋዮች እነሱ ልክ በቃ መጽሐፍ ቅዱስ እነሱም ይመስሏቸዋሉ። ማብራዘር ጳውሎስ ምን እንዳለ ታውቃላችሁ? እኔ ከሰበኩላችሁ ወንጌል ውጭ የሰማይ መልአክ እንኳን ቢሆኑ የተረገሙ ይሆኑ ነው የሚለው። ከእግዚአብሔር ቃል ውጪ የሆነ አስተምሮ፣ ከእግዚአብሔር ቃል ውጭ የሆኑ ልምምዶች ማንም ያድርገው ማንም ያድርገው ከሰማይ ለምን እሳት አናወርድላችሁ? በፈለገ መልኩ እግዚአብሔር ይጠቀምብን፣ በፈለገ መልኩ እግዚአብሔር ይስራብን። እኔ ከእግዚአብሔር አልበልጥም፣ ከወንጌሉ አልበልጥም፣ ከቃሉ አልበልጥም። ስለዚህ እንደ ቃሉ ልንመላለስ ይገባል፣ እንደ ቃሉ ልንኖር ይገባል። ከአሕዛብ ታዲያ በምንድን ነው የምንለየው? ስለዚህ ወንድሞቼና እህቶቼ ወደ ቃሉ እንመለስ። የእግዚአብሔር ቤት ታድሶ ያስፈልጋል። ህዝቡም የእግዚአብሔርም ህዝብ በቃ መንቃት አለባቸው፣ መሸወድ የለባቸውም። የሆነ ጸበል ፈለቀ በተባለበት ቦታ ሁሉ ግር እያሉ መሄድ ግር እያሉ መሄድ በአግባቡ በቅጡ የእግዚአብሔርን ቃል ወደማይናገሩ ወደማያውቁ ምን ምን ማስተማር መስበቁ ቋር እነሱ ራሱ አያውቁትም። ኃላፊነት፣ ወደማይሰማቸው ስለ ህዝቡ ግድ የማይላቸው ጥቅሙን ብቻ የሚያሳድዱ ህዝቡን መጥቀም ሳይሆን የሚፈልጉት ከህዝቡ መጠቀም ብቻ የሚፈልጉ ካሞን መመለስ አለብን መስተካከል አለብን መቃወም ያለብንን ነገር መቃወም አለብን። ፊት ለፊት መገጸጽ ያለብንን ጉዳይ መገጸጽ አለብን። አደባባይ ላይ በቃ በእግዚአብሔር ቤት ውስጥ ይሄ ሸቀጥ መቆም አለበት። ይሄ ድራማ መቆም አለበት። ወገኖች ወደ እውነት እንመለስ፣ ወደ ወንጌሉ እንመለስ። ከአምስት ዓመት በፊት በአንዳንድ እውነት እውነት መስሎኝ ከአንዳንዶች ጎን ቆሜ ትክክል እንዳልሆንኩ ስለገባኝ አደባባይ ላይ ወጥቼ የእግዚአብሔርን ህዝብ ይቅርታ ጠይቄአለሁ ህዝቡን ይቅርታ ከመጠየቄ በፊት አርባ ቀን ጾም ጸሎት ገብቼ እግዚአብሔርን ማረኝ ብዬው ንሳ ገብቻለሁ ከአምስት ዓመት በፊት ፐብሊክ ላይ መጥቼ አባቶችን ይቅርታ ብያለሁ ህዝቡን ይቅርታ ብያለሁ ላጠፋኋቸው ጥፋቶች ሳላውቅ ባለማወቅ ተሳስቼ ላደረኳቸው ነገሮች ማሩኝ፣ ይቅርበሉኝ ብዬ አውጃለሁ፣ ነፃ አውጥቻለሁ። አያችሁ አንዳንድ እውነት እየመሰለኝ ትክክል እየመሰለኝ የእግዚአብሔር ነገር ያለባቸው እየመሰለኝ ከአንዳንዶች ጎን ቆሜ ነበር። ፐብሊክ ላይ በቃ ራሴ ነፃ አውጥቻለሁ በቃኝ ብዬ ዞር ብያለሁ። ከተረዳው በኋላ ከገባኝ በኋላ ገባችሁ። መናገር ያለብኝን ተናግሬ መውቀስ ያለብኝን ወቅሼ አልመለስ ሲሉ ዞረ ማለት ነው። በቃ አለቀ። የእግዚአብሔርን ቤት የፖለቲካ ቤት ያደረጋችሁ እንመለስ። የምናያቸው ግርግሮች ሁሉ ያልፋሉ። እግዚአብሔር በሰጠን ዘመን፣ እግዚአብሔር በሰጠን ዕድሜ፣ እግዚአብሔር በሰጠን ጊዜ በአግባቡ እንጠቀም። ማንም የማይሰራባት ለሊት ትመጣለች። እግዚአብሔር በሰጠን ጊዜ፣ እግዚአብሔር በሰጠን ሰዓት በአግባቡ እንጠቀም። ነገ በነጭ ዙፋን ፊት እንቀርባለን። ነገ በበጉ ዙፋን ፊት እንቀርባለን። በበጉ ዙፋን ፊት ስንቀርብ እንዳናፍር ወንድሞቼ፣ በቃ አንዳንድ አገልጋዮች ጨክኑ፣ ቁረጡ። በቃ እግዚአብሔርንም ሶሪ ማለት ካለባችሁ ተንበርከካችሁ፣ ጾም ጸሎት ይዛችሁ ሶሪ ማለት በጌታ ፊት ነው ማወራችሁ። ሰው እንዴት ለንሳ 40 ቀን ይገር 40 ቀን ነው በእግዚአብሔር ፊት ንሳ የገባት ያለቀስኩት ማረኝ ብዬ በቃ ትክክለኛ ባልሆነ ቦታ ላይ ተገኝቻለሁ፣ ትክክለኛ ባልሆነ መድረክ ላይ ቆም ያለሁ ማረኝ ይቀር በለኝ ብዬ አርባ ቀን ጾም ሰሎት ገባው። ከዛ በኋላ ፐብሊክ ላይ የዛሬ አምስት ዓመት አካባቢ አደባባይ ላይ ወጥቼ ደግሞ ይቅርታ መጠየቅ ባለብኝ ጉዳይ ላይ ሕዝቡንም መሪዎችን፣ አባቶችን ይቅርታ ብያል። ስለዚህ ወንድሞቼ እና እህቶቼ መስተካከል አለብን፣ መታደስ አለብን፣ መመለስ አለብን። ነገሮች መስተካከል አለባቸው። እኔ ያው የእግዚአብሔር አገልጋይ ቆንኩ በአደባባይ ላይ እናገራለሁ። እግዚአብሔር መጥረጊያውንም እጁንም በቤቱ ላይ አንስቷል። አገልጋዮች ስሙ፣ ትክክለኛ ባልሆነ መንገድ የምትሄዱ ገስት ሀውስ በሚል ገለመሌ አይቀጥልም፣ አይቀጥልም። እግዚአብሔር እንዲህ የነቃቀለ ከቤቱ ያጠፈዋል። በእግዚአብሔር ቤት ውስጥ የሚደረጉ ሸቀጣ ሸቀጦች ወንጌልን ያቀለሉ ክርስትናን ያቀለሉ ነገሮች በሙሉ ከነሥር መሠረታቸው እግዚአብሔር እየነቃቀለ ይጥላቸዋል። ወደ ቃሉ እንመለስ። ወደ ጾም ጸሎት እንመለስ። ዙረት አቁሙ። ዙረት ቀንሱ። ወደ ቃሉ እንመለስ። ወደ ጾም ጸሎት እንመለስ። ፊቱን እንፈልገው። ለድካም ጥቅስ አንፈልግ። ወደ ቅድስና እንመለስ። ወደ ጽድቅ እንመለስ። እግዚአብሔርን ወደ መፍራት እንመለስ። ወደ ትህትና እንመለስ። ወደ ፍቅር እንመለስ። አጉል አንንጠራራ፣ አንነፋፋ። ሕዝብን አናሰነካከል። ምንም በእግዚአብሔር ቃል ብንጠየቅ መልስ ለማንሰጠው ነገር ስንሟገት ጊዜ አናጥፋ። ስራችን ወንጌል መስበክ ነው። ስራችን ወንጌሉን የምሥራቹን ይህንን ቅዱስ ወንጌል መናገር ነው። የምስራችሁን መልካም ዜና መናገር ነው። ስራችን ይሄ ነው። ራሳችሁን ዲፌንድ እያደረጋችሁ ጊዜ አታጥፉ፣ ሰዓት አታጥፉ። ኢነፍ በቃ ይበቃል። ሁል ጊዜ እንዴ ሰው ልጅ እየሆነ ይኖራል። ከልጅነት ውጡ፣ ከህፃንነት ውጡ፣ ከወተት ውጡ፣ ጎልምሱ፣ ጠንክሩ ነው የሚለው የእግዚአብሔር ቃል። በቃ በውስጥ ማንነታችን እንጎልምስ፣ እንጠንክር በቃ እንመለስ። ሥራችን ወንጌሉን ለፍጥረት ማድረስ ነው። ወንጌሉን መመስከር ነው። ወንጌልን በኃይል በሥልጣን እናስተምር፣ እንስበክ፣ እንመስክር። በየአደባባዩ ወንጌልን እንመስክር። ሃሌሉያ! ይሄ ነው ሥራችን። ነፍሳትን እንታደግ፣ ከጨለማ እናውጣ፣ የወደቀውን እናንሳ፣ የተሰበረውን እንጠግን፣ የሳተውን እንመልስ የታመመውን እንፈውስ የታሰረውን ነፃ እናውጣ። ሸቀጣ ሸቀጦችን ከእግዚአብሔር ቤት ጠርገን እናውጣ። ሀብታም ደሃ ሳንል ትልቅ ትንሽ ሳንል የተማረ ያልተማረ ሳንል ወርደን ዝቅ ብለን ኢየሱስ እንዳገለገለው አባቶቻችን ሐዋርያት ነቢያት እንዳገለገሉት እኛም ዝቅ ብለን ህዝቡን እናገልግል፣ በትሕትና በፍቅር እናገልግል። ጡሩምባ ይነፋልኝ አንበል። መለከት ይነፋልኝ አንበል። ዋጋችንን በሰማይም በምድርም የሚከፍለን የታመነ አምላክ አለ በሰማይ ድካማችንን የሚያይ አምላክ ስለ ስሙ የከፈልነውን ዋጋ የማይረሳ ቅዱስ አምላክ በዙፋኑ ላይ አለ። ስለዚህ የእግዚአብሔር ሕዝብ ሆይ ንቃ፣ ንቃ፣ በቃ ንቃ። ስጋዊ ፍሬዎችን ከላያችን ላይ እናራቅፈና የመንፈስ ፍሬ እናፍራ። ገላትያ ምራፍ አምስት ላይ የተጻፈው የስጋ ሥራ የተገለጠ ነው። የመንፈስም ፍሬ ደግሞ የተገለጠ ነው። በመንፈስ ፍሬ እንታጀብ፣ እንመላለስ። ኢየሱስ ክርስቶስ ጌታን ወደ ልጅነታችሁ ዘመን ተመለሱ፣ ወደ ቅንነታችሁ፣ ያ እግዚአብሔር ሲባል ወደ ምትንቀጠቀጡበት፣ ስሙ ሲጠራ ወደ ምትብረከረኩበት፣ የእግዚአብሔር ቃል እንደሚናገረው ወደዛ ወደ ትሁቱ ሰው በቃሌ ወደ ሚንቀጠቀጠው ሰው እመለከታለሁ ነው የሚለው። ብልጣብልጥነትን አቁሙ። ድራማውን ሸቀጡን አቁሙት። በቃ ወደ ቅንነት እንመለስ። ያ ጸሎት ሲባል ጉልበታችን ወደሚንቀጠቀጠው ወደዛ ወደ ልጅነት ማንነት ጓደኝነታችን ለዩ፣ ምረጡ። ቃሉ ቃሉ ቃሉ ከሚሉ ጋር ህብረት አድርጉ። ጸሎት ጸሎት ከሚሉት ጋር ህብረት አድርጉ። እውነተኛ በሆነው መንገድ በንጽህና መንገድ ከሚመላለሱት ጋር ህብረት አድርጉ። ሌላውን ሸቀጣ ሸቀጡ ሁሉ ከእግዚአብሔር ቤት ይቁም፣ ይቅር። በቃ ከኔ ጋር አንድ ሰው በቃ ይበልስት ጨክኑ። ጸጋው ይረዳናል፤ ጸጋው ያግዘናል።